አባዬ አተም ነኑ ትምህርት ቤት ውስጥ ደበደቡ እና መታችን። እኔ እኮ ድብድብ አልችልም። እኔ እያለሁ ቆይ ዛሬ ድብድብ አስተምራለሁ ነው እኔ እንደምትደባደብ

እንደ ደላው ሰው ትቀመጣለህ፣ ዱርሪ ሳንቲም ከኪስ ያለህ የለበስከው ልብስ ዓመት ያለፈው ድርደርቱ ብሃል፣ አረ ቀየረው መሄጃ የለክ አንተ ዘዋሪ ቁጭብለታ ያለህ ቶምና ጄሪ፣ ፀጉርህም ገብቷል፣ ካልሲም ተቀዷል፣ ብብትህማ ጠረን ቀየረዋል። ጠርሴ ርገፍ፣ እኔ ያልዋሽህም ምንም አትስጋ፣ ሚስትተኝታለች ከእኔ ጋራ ብጀረህ ብዙ ነው ብዙ ነው። ወዲያህ በርህን ያንኳኳል አሁን አከራዬ። አቤት ትለኛለህ። ችጋራም ስልህ ችጋራም፣ ችጋራም አቤት። በላንተ ችጋራም አቤት። ጎበዝ ችጋራም አቤት። ችጋራም ችጌ አቤት ሄሎ ቦስ፣ አቤት። ዛሬ መምጣታችን ምን ሚስቴ ሚስቴ ልትወልድ ጭንቅ ላይ ሳምንት መምጣታችን ነው። ትቀልዳለ እ እግሮ ወጣ። ይኸው ባሌ ቤት አላደረም መበላኩ መስሪያ ቤት ድረስ ልትፈልግ መጣለች። የተዘጋጀውን ዜሮ ሰባት ቅምሻ ኮንሰርት ለምን አገበ? ምንድ ነው? ይኸውልህ ዮሐና ካስማሰ እና ግርማ አስጌ ጀንበሩ ወግዳይ ኩልቱሬ ሐሙስ ደሮ አስራ ሦስት ጊዮን ላይ እውጥ ያደረጉታል። እና ትኬቱን ነው የማገኘው? ትኬቱን የምታገኝበትን መንገድ ከስር ካፕሽን ሊያስቀምጭ ላል ናውጣና አንብበው። አባይ በቃ መሄደ ነው። ደግሞ አሁን ምን በሚባል

ሰላም፣ ነው መጣ። አዎ፣ ትንሽ ድንበር ላይ እኮ ይዘው መለሱ። ምነው? በቃ ነገ እስኪ በኬንያ ደግሞ ሞክራለሁ። ደህና ደር። አንተ ልጅ፣ ቆይ ለአንተ ነው መንገድ ስትሆናለች። ኧረ መንገድ ስትሆናለች። ስማ የደብረ ማሚስቴን ብቻ ችግር የለውም። ኧረ እሺ ቤቢ፣ ምን እየሰራ ነው? ዛሬ አንተን ነው የምንበላው ማለት ነው። እበላለሁ ብለህ ልትበላ ነው ዛሬ ማለት። እናቴ እንዳንተ አይነቱን በየቀኑ ነዛ ሁሉንም ራት ነው። ይኸውልህ ቤቢ፣ እንደምታስቡ አይደለም። እኔ ይኸውልህ፣ አባት ያልሰጠን ፍቅር ልሰጠ ነው ፈ አባት ጥሎ ቢሄድም ዋናው ሄዷል ያለው። ይኸውና እኮ አይዞ፣ ሞቷል። ጠረጴዛው ላይ ነው ያስቀመጥኩት። ይኸውልህ ቤቢ፣ በቃ እኔ ልሂድ። እሺ፣ ወዴት ልትሄጂ? አትፍራሽ። ይኸውላችሁ እንደምታስቡ ጤነኛ አይደለሁም። በጣም ብዙ በሽታ ነው ያለብኝ። ይህን ምርስ ጭራ እንቀሳቀሳል። ቤቢ እና ሰው ላስተዋውቅ፣ አዲሱ ጓደኛ ነው ቤቢ። ዛሬ ላንተ በጣም ትልቅ ቀናት፣ ሁለት ዓመት ሙሉ በስልክ ስጀነጅናት የነበረችዋን ልጅ ልትበላት ነው። ጀግና መጣች። እዚሁ ጠብቀኝ። ር ነበረ ሳወራኝ ነበረ ቆይ ገና 18 ዓመቴ ነው አላሉኝም? ነኝ እኮ ይህን ያካል ገርጂፌ ነው። ተው እንጂ እንደዚህ ስማማ ብቻ፣ ምን ማለት ነው ብቻችንን አንድ የተቀጣጠር ነው? አይ እኔማ ከልጆቼ ጋር ነው የመጣሁት። ይሄ ነገር የቤተሰብ ተወቅ ነው ወይ? ልጆችዬ፣ ከዚህ በኋላ የጎዳና ኑሮ በቃሽ። ከዚህ በኋላ ይሄ አዲሱ ቤታችሁ ነው። ምን አረጀ ነው? እሺ፣ ልጄ መጣው መጣው በቃ። አባዬማ እየሞተች ማለት ነው። አባዬ አባዬ በቃ አንዴ፣ እናትና አባት ሞቷል

ሰውዬ በሰላም ነው እንደዚያቸው፣ ምን እንዳገኘው አታምን። ምንድነው ይሁን ስታየው እንዳደነግጥ ናላ ሳንጅ ናግሮ ሰውዬ ምን ከሰማይ መጣ መሰለኝ። በስመ አብ ቦል እና ምን እንደተፈጠረ አታምን። ምንድነው